ላት ሁሉንም ነገር አወቀች ወይዘሪ ሜላት እንግዲህ እንዲሁም ደግሞ ምናሴ ሰላም ሀና እህታቸው መሆናቸውን ቢያውቁ እንኳ ወይዘሮ ሜላት ግን ምን ጭራሽ አሁን እኔን ልታጭበረብሪ መጣሽ ደግሞ በዚህ መጣሽ ብላ ብለ አዋረደቻት። በጥፊ በእርግጫ ነቃቅላ ነቃቅላ ጣለቻት። ወይኔ ኧረ፣ ወይዘሮ ሜላት ግን አበዛችው። የዲኤንኤው ውጤት ደረሰ። የዲኤንኤው ውጤት እንግዲህ ወይዘሮ ባዩሽ ወይዘሪት ወይዘሪት ባዩሽ የዲኤንኤውን ውጤት ቀይራዋለች። ቀይራ ያደረገችው የርግብን ነው። ሁሉም ተናደዱ። አንቺ ውሸታም ነሽ ብለው ሰላምም ምናሴም ወይዘሮ ሜላትም ጣሏት። ምን አይነት ሰው ነች? እኛ ላንቺ ብለን ብዙ መስዋዕት ከፍለንልሽ ብዙ ነገር አድርገንልሽ አንቺ ግን ይህ ነው ወይ ምላሽሽ? በውሸት እኔ ልጃችሁ ነኝ በውሸት እኔ እህታችሁ ነኝ ብለሽ እንደዚህ የምትይው አግባብ ነው ወይ? ብለው በጣም ተቆጧት። አባቷ ሳይቀር ከአባቷም ጋር ተጣላች። ምክንያቱም ምን ሁነሽ ነው ልጄ? እስኪ ንገሪኝ፣ እያለቀሽ ኮነ ያደርሽው፣ ፊትሽም አባብጧል፣ አዳሩ ሙሉ እንቅልፍ ባይንሽ አልዞረም፣ እስኪ የሆንሽውን ንገሪኝ ብለው ቢሏት እንኳ በፍጹም አባዬ ምንም አልሆንኩም ብላ ተቆጣች። እንዴ ልጄ አሁን ሆስፒታል መሄድ አለብት ስትለው እኔ እንደውም ሆስፒታል መሄድም አልፈልግም፣ በቅቶኛል። እንዴ ለምንድን ነው እንደዚ የምትዩ? ለምንድን ነው የሚበቃሽ? ለምንድ ነው የሚበቃ ብላ ስትለው በቃ እንደውም አንችን እያየሆኝ እንደዚ ከመሆን ወጣትነቴ ሁለ ነገሬ እኔ ስላረጀሁ ምንም ነገር ስለማላደርግ ነው አይደለም። ስለዚህ መንፈስ የተረብሾ አካሌ ደህና ቢሆን ምን ይሰራልኛል? በቃ አልፈልግም ብሎ ሀናና አባቷ ተጣሉና ሀንዬ እንግዲህ የሁሉም ውርጅብኝ ሲወርድባት በድንገት ሆስፒታል ገብታለች። ሆስፒታል እንደገባች የደም ማነስ ይዞሻል፣ ደም የግድ መወሰድ አለበት ብለው ሲሉ እንግዲህ ከዛ ሁሉ የተገኘው ደም ደግሞ የሰላምዬ ደም ነው። ምክንያቱም ታስታውሱ ከሆነ በባለፈው ሰላምዬ ሀና ሰላምን አድናት ነበረ። እናም በዛ ምክንያት አሁንም ለሀንዬ ደም ሰጠቻት ሰላም። በጣም ያሳዝናል። እንግዲህ ሰላምዬ ምንም ቢሆን ምንም ያው ትንሽ የጠረጠረች ይመስላል። ነገር ግን ባዩሽ ተብዬዋ ዲኤንኤውን ስለቀየረችው ግራ ገብቷታል። ሰላም ታሳዝናለች። እውነት ለመናገር እናቷም ስለማትረዳት፣ እዚህ ደግሞ ሀናን ለመረዳት እንኳ ብትል ቆይ ማንኛው ነው እውነቱ፣ ማንኛው ነው ውሸቱ እያለች በጣም ግራ ተገብታለች። ታሳዝናለች። ምላሴ ቁጭ ብድጋለብ እኔ እኮ ግን ሀና እንደማትዋሽና ሀና እውነቱን እንደምትናገር አውቃለሁ ነገር ግን ደግሞ ሀና ምንም አይነት ትክክል ነገር ቢኖራት እንኳ እንዴት እርግብም ደግሞ ዋሸሽ ልንል ነው እንዴ? አረ ብቻ እህቴ በጣም ግራ ያጋባል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደ ቀጠለ ይገኛል። አስተማሪውና አዝናኙ በጣም ደስ የሚለው ቪዲዮዬን እስከ መጨረሻው ተከታትላችሁ ሀሳብ አስተያየት ያላችሁን ኮሜንት ላይ ጉብ ጉብ ስታደርጉልኝ ቀጣዩን ክፍል ደግሞ ደስ በሚል ሁኔታ እለቅላችኋለሁኝ። ስለምትከታተሉኝ በድጋሜ ከልብ አመሰግናለሁ። የእውነት ዛሬ በጣም ነው ያሳዘነችኝ ሀንዬ። በቃ አሁን መሄድ አለብኝ ብላ ስትል ቆይ ቪዲዮውን ካየሽ በኋላ ምንድን ነው ያየሽው እስኪ ንገሪ። ነገርኩሽኮ። እሺ እሺ እሺ እሺ ቆይ ሀና ቢያንስ ለእናት የመህድሽን ንገሪ ንገሪያት ብላ ስትላት፣ ሰላም አይ አልናገር ባልናገርስ ምን ይመጣል እያለች በጣም ታናደደች። ና እቤት ሂዳ እዛች ምስኪን ፍራሿ ላይ ተኝታ ማልቀስ ጀመረች። ማልቀስ፣ ማዘን፣ በስ መሰበር፣ ሁሉ ነገር ነው ባንዴ የጨለመባት። ከዛ ሰላም ደግሞ ሄደች እና ከሩም ልብስ ስታወጣ ወይዘሮ ሜላት ምን እየሰራች ነው? ሰላም ሀና ጋር መሄድ አለብኝ። እንዴ አሁን በዚህ በጨለማ ቆይእሷ ደግሞ የት ሄደች? ሄዳለች ቤት እኔን ሳታስፈቅድ። አሁን ማየ በቃ፣ ተያት። ዛሬ ጥሩ ሙድ ላይ አይደለችም። ምናልባት አባቷ ታሞ ይሆናል ብላ ስትል፣ ለማንኛውም መሄድ አለብኝ ብላ ሄደች። ቆይ ሀና፣ ሰላም አይደለሽም ብላ ስትሄድ፣ ቆይ ለምን መጣሽ? ሰላም ሰላምዬ፣ እስኪ ነገሪ። አይ አንቺ እኮ ያሴትን ቪዲዮ ካየሽ በኋላ በጣም ተቀይረሻል። ስለዚህ የተፈጠረውን ነገር ልትነግሪኝ ይገባል ብላ ስትላት ቆይ ምን ልንገርሽ? እኮ እሱ ነዋ እንድት ነግርኝ ነግሪኝ የምፈልገው ምንድነው? ምን ልበልሽ? በቁሜ ተዘርፌ አለሁ። ምን ማን ነው የዘረፈሽ? የአባትሽ መታከሚያ ብር ነው እንዴ? አይ እሱ አይደለም ማለት እንግዲህ ሀሴት ብላ እርግብ ያወራችው ታሪክ እኔ ነኝ። ምን? አዎ የእኔ ታሪክ ነው። እንዴት እንደሆነ እንዴት እንደሆነ እንዴት አመጣጡ ምንም አልገባኝም፣ ግን ያ ታሪክ የእኔ ታሪክ ነው ሰላምዬ። እኔም እኮ ለዚህ ነው መናገር የፈራሁት፣ ለመናገርም ለማስረዳትም ግራ ያጋባል፣ ግን ብቻ ያ ታሪክ የእኔ ነው። እንዴት ሰው በዚህ ድፍረት እንዴት ጋሀር ላይ አውጥቶ የራሴን ታሪክ እንደ ራሱ አድርጎ ይናገራል? ቆይ ቆይ ይህ ማለት አንቺ የኔ እህት ነሽ፣ አንቺ ሀሴት ነሽ ማለት ነው። አዎ እርግብ ግን እየዋሸች ነው። ምን ተይ ተይ፣ ሀንዬ ተይ እንደዛ አትበይ። እውነቴን ነው ሰላምዬ። ምን እንደተፈጠረ አላውቅም፣ ነገር ግን ፎቶዬንና መስቀሌን ሆን ብለው ከኔ ቤት የወሰዱት እሷ ነች። ምን አዎ። ይሄን ነገር በፈለግሹ በይ። እኔ አሁን ሀንዬ ምንም ልልሽ አልፈልግም። አይ በፍጹም ይሄማ ሊሆን አይችልም። እንዴት ብላ በጣም ተናዳ። ሰላምዬም እቤት ከገባች በኋላ ግራ ገብቷት፣ አንዴ የት ራሱን ታነሳለች፣ አንዴ በቃ የምታደርገው ነገር ጠፏት። ከዛ እንደ አጋጣሚ ምናሴ መጣ። እንዴቴ ምን ሆነሽ ነው ዛሬ? ደግሞ ጭራሽ ቁርትምትም ብለሻል። የዚህ ቤት ሰዎች ዛሬ ምን ሆነው ነው ብሎ ሲላት፣ አረ ጉር ሆነናል እኮ። ደግሞ የምን ጉር ነው ምን ተፈጠረም አይላላቅም ወንድሜ ብቻ ግን ችግር ተፈጥሯል እኮ። ያ ችግር ምንድን ነው? ንገሪኛ እህቴ ብሎ ሲላት አውልክ፣ ሀና እኮ ሀና ምን ሆነች? የሀና ታሪክ ሀሴት ተብዬዋ ሀና ነች። ምን? አዎ። እንዴት? በቃ እርግብ እንደዋሸች እና የእርግብ ታሪክ ግን የእኔ ነው ብላለች፣ እና በጣም ግራ ገብቶኛል። ይሄንን ለማየም ስንነግራት እንደምታብድ አውቃለሁ ግን የግድ መናገር አለብን ብለው ለማዘሯ ሂደው ለማስረዳት ቢሞክሩም፣ ጭራሽ እንዴት በአደባባይ መዝረፍን አመጣች ይች ውሸታም፣ ኮሰስ ብላ ገብታ እያለች የገዛ ልጇን ማዋረድ ጀመረች። አረማ እየተረጋጊ ብሏት እንኳ በፍጹም የእኔ ልጅ እርግብ ነች፣ አንዴ ተገኝታለች። ሌላ ልጅ የለኝም እና ውሸቷን ነው እየዋሸች ነው እኔ ለሷ ዝኜ አባቷን በነጻ ባሳከምኩና እሷን በተንከባከብኩ ገንዘቤን በሰጠሁ። ጭራሽ አሁን ልጆች መካከል ገባች እያለች ማበድ መስከር ሆነ። ጭራሽ ልትቀበላቸው አልቻለችም። በሌላ በኩል ጋሽኑ ላወይ ማልቀስ ጀመረ። እውነት ለመናገር እንደዛ ሲያለቅስ የእውነት እስከሚመስለኝ ድረስ እኔም ተሰማኝ። ማልቀስ ማልቀስ ማልቀስ ከዛ ጆሮ መጣና እንዴ፣ ፋዘር ደግሞ ምን ሆነዋል? ምን ያልሆንኩት አለ እኮ ምንድን ነው? ልጄን አስቀየምኳት። ልጄን የማይሆን ነገር ተናገርኳት። ማለት አልገባኝም ደግሞ ትልቅ ሰው ያለቅሳል እንዴ? እንዴ እንክት ለምን አያለቅስም? ሀንዬን አስቀየምኳት እኮ። ምን ብለው ነው? በእናትና በልጅ መካከል እኮ በእናትና በአባት መካከል እኮ መቀየም የሚባል ነገር የለም። እኔ ግን አስቀይሚያታለሁ። ምን ብለህ? አይ ብቻ ተወው። ተናማታ አይታሄለ እንደዛ ስታለቅስ አዎ እና እሱን ነገር ምንድነው፣ ምን ሆንሽ ብዬ ለመጠየቅ ብላት ማልናገር ስትል እኔ ብዙ ነገር ተናገርኳት። እንደው በቀረብኝ እንደው አፌን በዘጋው እያለ ሲያለቅስ ጆሮ ግራ ገባው። አሁን ሀንዬ ስራ ቦታ መሄድ አለብኝ። ምን እኔ እኮ አላቀውም። የግድ ማወቅ አለብህ ካልሆነ ግን እንቅልፍም አይወስደኝ ብሎ በጣም አስቸገረ። በሌላ በኩል እንግዲህ ምናሴና ሰላም ተመካከሩና ምናሴ እርግብን ሊያናግር እንደገና ደግሞ ሰላም ደግሞ ሀናን ለማናገር ደፋ ቀና እያሉ ሰላምዬ ክችን ዝም ብላ ተወዳ ተወድ ስትዟዟር ሀንዬ መጣች። ቆይ ስትገቢ ያየሽ የለም እንዴ? አዎ ማንም የለም። ምንድን ነው ግን? እኮ አንቺ ደግሞ ምንድን ነው ትያለሽ? እኮ ምንድን ነው አልገባኝም። ነገርኛ ትናንትና ምን ብለሽኝ? እኮ ትናንትና ምን አልኩሽ? ብቻ ግን ይሄንንም ረሳሁት። እንዳት ትልቅ ዱብዳ ጥለሽ እኔ እንቅልፍ እኮ አልወሰደኝም። አረ እኔም አልወሰደኝም እኮ። ትናንትና እኔ ነኝ እህታችሁ አልችሁን? አዎ እመ ብርሃን ምስክሬ ናት። እሷ እኔ ያልኩት ነገር እውነት ነው። እኔ ነኝ እህታችሁ። እኔ በእርግጥ ትክክለኛዋ አልሆን አልሆን አላቅም፣ ነገር ግን በፍጹም እኔ ፍጹም እኔ ያልኩት ነገር በፍጹም እኔ አልዋሽሁም። ደግሞም እንደማሏሽ አንቺ ታውቂያለሽ አይደል? አዎ፣ እሱማ ግራ ገባኝ። ነገር ግን ደግሞ አንቻሎሽሽም ማለት እርግቧሽታለች ማለት አይደለም። ብቻ ግን ግራ ያጋባል። ምላሴም እስኪ ናይ ቁጭ በይ እርግብ። ቆይ አንተ ልጅ ይሄን እርግብ የሚለውን ተወኝ አላልኩህም እንዴ? በጣም ይቅርታ። እሺ ሀሴት፣ ቆይ ግን ይሄን አሁን ዛሬ የኛ ቤት ድብልቅልቅ እንዳለ ታውቂያለሽ። እና ብቻ አንተም አምናሀት ባልሆነ አይ፣ እንደዛ ለማለት ፈልጌ አይደለም። ግን ሀና አይደለም እንደዚህ አይነት መጭበርበር ልታጭበረብር ቀርቶ የእንደው የራሷን እንኳ ገንዘብ ስሰጫት በጣም ነው የምትፈራው። እና በፍጹም ይሄን ነገር ደፍራ የምታደርግ አይመስለኝም። ብቻ ግን ግራ ገብቶኛል። ግን አንቺ ትክክለኛዋ የእኛ ቤተሰብ ነሽ ብሎ ሲላት፣ አዎ እኔ የእናንተ ቤተሰብ ነኝ ብላ ግግም አለች። ሰላም ብዬና እምላስ ይህ ግራ ገባቸውና፣ ለማንኛውም ሀና እናቴ ዛሬ እሳት ለብሳ እሳት ጎሳ ስለሆነ ስታገኝሽ ምንም ነገር ብትናገርሽ ሰምታይ ስምበይ እንዳለችው በሩን ብርግድ አድርጋ መጣችና፣ ቆያንቺ ግን አታፍሪም እንዴ? ምን አደረግኩት? ይሄ ቆያንቺ፣ ምን ሆነሽ ነው? እኔ ብዙ ነገር ባደረግኩልሽና ሚስኪን መስለሽ ገብተሽ ቤቴ፣ ጭራሽ አሁን በቤተሰቦች መጣሽ? በቤተሰቦች መጣሽ እኮ፣ ምን ተፈጠረ? ነገርኩሽ እኮ ይሄን ነገር ብትዘጊው ይሻልሻል። በልጆች መካከል ጣልቃ አገባለሁ ካልሽ አይደለም ከዚህ አይደለም ከዚህ ከቤት አባሬ እዛው ዴሴኔ የማስገበሽ ብላ ዛተችባት። በጣም ይቅርታሽ፣ በጣም ይቅርታ ስትል እንዴት ወደ እንዴት ተማፍታ የዲኤንኤ ውጤትን ለማስመርመር ሁሉም ተሰበሰቡ። ተሰበሰቡና አንድ ውሳኔ ላይ ደርሰናል። እናንተ ልጆች ልታሳብዱ ነው እንዴ? ምንድን ነው? አይ በቃ እማዬ፣ የዲኤንኤ ውጤት ሁለቱም ያድርጉ ሲባል የችኛይቱ እርግብ ደነገጠች። ምን እንዴ ምን ነው? አትደንግጪ፣ አይዞሽ አለቻት። ሰላም ቆይ ግን እኔ ከመንጣቴ ምን አይነት እድል ነው ያለኝ? አረ ችግር የለውም ትመርመር። ከዛ አንቺ ስምንታ ያለሻና ብለው ሲሏት እኔ ችግር የለብኝም። እኔ ትክክለኛ ይሆን አይሆን አላቅም። ነገር ግን ያ ታሪክ የራሴና የራሴ ታሪክ ነው፣ አባዬ የነገረኝ ታሪክ ነው ብላ ሀንዬ በኮንፊደንስ ስታወራ እርግብ ግን እየተንቀጨቀጀች ነበር። ቢሆንም የእርግብና የባዩሽ ሴራ ቶሎ ካልተገለጠ አሁንም ሀንዬ እንደ ውሸታ መቆጠሩ አይቀርም። ምክንያቱም ባዩሽ ነገ አኳሃኑ ናይቸው እቀይረዋለሁኝ ብላ ስለነበረ፣ ያው ሀ ባዩሽ ቀይረዋለች። በጣም ያሳዝናል።